አደይ አባት አደይን መተው ወሰዷት። ኢላ ቤት ተደብቃ ነበረ። ነገር ግን ናኦልን እናስተዛዝም ብለው ሄዱ። እዛ በሄደችበት እህቷ ብርሃን ደውላ አባቴ የተሳሳተ ቤት ነበረ ያገኘው ስለዚህ አንች ጋል ደረሰም ብላት ነበር። ነገር ግን መጨረሻ ላይ አጣርቶ አጣርቶ አደይን ፈልገው እበር ድረስ እነ ፍቅር ቤት መጡ። ከዚህ ነገር በስተጀርባ ፍቅር ያለችበት ይመስለኛል። እናም እንግዲህ አሁን አደይን አባቷ ወዳ ሳይሆን በግዷ አንጠልጥለው ሄደው ያለኔ ፍቃድ የትም ቦታ ብትንቀሳቀሽ እግርሽን ነው የምሰብረው። ሌላ ነገር ደግሞ ሲቀጥል ከተማ የምትከሰከሽው ለምንድን ነው? እኔ ያልኩትን ታገቢያለሽ እኔ ያልኩትን ታደርጊያለሽ በማለት ይዘዋት ሄዱ። ዴቭ አሁን ከምንም በላይ እያዘነ ይገኛል። አሁን እሷን አጥቶ መኖር እንደማይችልም ለራሱ ደጋግሞ ነግሮታል። ክፍል ሀገር ድረስ ተከትሎ እንዳይሄድ ጨንቆታል። አሁን አደይ እየየ እያለች ሄዳለች። ነገር ግን አባቷና ዴቭ ሊያናገሩት ቢፈልጉም ባርኮትም ተጨምሮ አደይ የናንተ ገረድ አይደለችም፣ የኔ ልጅ ገረድ አይደለችም በማለትም ዴቭንም ባርኮትንም ተናገራቸው። አባቷ አደይ እያለቀሰ ሳትወድ በግዳ አንጠልጥለው ይዟት ሄደ። ሌለኛው ነገር እንግዲህ ሌላ ከባዱ ነገር ቢኖር ናኦል ሊዱን በመቀራረቡ ኢላ በፍጹም ደስተኛ አይደለም። ይህን ያስተዋላችው ሊሊ ምንድን ነው እንደዚህ ያናደደህ? እሷና እሱ ቢቀራረቡ አንተ ምን ቤትነ? ስትለውም ይደብህት አደለች እህቴ ስለሆነች በቃ ነው አላት። አረባክህ አይደል አለችው ሌላኛው ነገር ከባዱ ቤዛ እንግዲህ የባርኮቴን ገንዘብ እና የኢላን ገንዘብ አማጣ መውሰር ትፈልጋለች። እናም ሊሊ ነገሩን ሳናጣራ በፍጹም ይህንን ብር ልንሰጣት አንችልም አለችው። ግን ባርኮቴ ጋር ሄደው ለማጣራት ሲሞክሩ ኢላ እና ሊሊ በሄዱበት ቤዛ ተጣላቻቸው። ፍቅር እንግዲህ እኔ ተበደልኩኝ፣ እያለች አደይ ኢላ ቤት ከኖረች በጣም ቆይቻለች እያለች ብዙ ነገር ለእናቷ አወራች። ባርኮት ዝም ብሎ ማዳመጥ ጀመረ። እኔን የቤት ሰራተኛ አድርገው እነሱ ዘና ፈታ እያሉ ነው በማለትም ለባርኮት አእምሮውን በረዘችው። አሁን እንግዲህ ደብና ኪንጎ በጣም እየተጣሉ ይገኛሉ። ኪንጎ በአደይ ፍቅር ማንንም አይሰማም ነገር ግን ዴቭ ደግሞ ኪንጎን ማሰቃየት ይፈልጋል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልጅ ሰላማችሁ ይብዛል። ለዚህ ቻናል አድ ሲሆናችሁ ሰብስክራይብ ያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። አደይ ቀጣይ ፓርት ይዘመተናል። እንግዲህ አደይ ተደውሎላት አባቴሽ ምንም ነገር አያገኝሽም እናም አዲስ አበባ መጥቶ እየፈለገ ያለ አንቺ የሌለሽበት የተሳሳተ ቤት ገብቶ ነበረ። እናም ልጃቸው እንዳልሆንሽ ተነግሮት ወጥቶ ሄዷል እና አንቺን አሁን አይደርስብሽም ዘና ብለሽ ስራሽን ስሬ አለቻት እህቷ ብርሃን። ነገር ግን እኔ እንደማስበው አደይን እንዲወስዳት ያደረገችው ፍቅር ትመስለኛለች። እናም ሰተት ብሎ የሌላ ቤት ገብቶ ቢያጣትም መፈላለጉን ስላላቆመ በስተ መጨረሻም አደይ ያለችበትን ደረሰበት። እናም አስቀድሞ ዴቭ አደይን ፈላጊ እዝቤ ቢመጣ ማንም ሰው አለይ ብላችሁ እንዳትከፍቱ ብሎ ነበረ። ይህንን ያስተዋለችው ፍቅር ግን በፍጹም ሸር ማሰቧን አልትዎችም። እናም ሊዱ እውጭ ላይ እንደነበረች በር ተቆረቆረና ሂዳ ስትከፍትላቸው የአደይ አባት ናቸው። አደይ እየሮጠች ወደ እነላ ቤት በፊት ሄዳ ነበር። አሁን ግን ተመልሳለች። እናም አባትሽ አንቺን አያገኝሽም ስትባልም ተመልሳ ስራን እየሰራች ነበረ። ነገር ግን እሷ እንዳሰበችው ሳይሆን ያልጠበቀችው ነገር ሆኖ ተገኘ። ለአባቴ ማን ሊነግረው ይችላል በማለትም ዳይመንድን ጠየቀችው። ዳይመንድ እኔ እንዴት እንደዚህ አደርጋለሁ? ከኪንጎ ውጭ ለማንም ስላንቺ አባት ቤተሰብ ተናግሬ አላቅም በማለት መለሰላት። ኪንጎን ዳይመንድ ሩጦ ሂዶ አንተ እኔ ስላዳይ አባት እዚህ ሀገር መኖሯንም የተናገርኩት ላንተና ላንተ ብቻ ነው። ለማን አውርተህ ነው የአዳይ አባት እዚህ ድረስ የመጣው አለ። እኔ በፍጹም ለማንም አላወራሁም። ምን ይላል አለ ኪንጎ። ከዛም አደይ ተጫዋች በማለትም ተናገራት። እናሷም እንዴት ይሄ ሊሆን ይችላል በማለትም ግራ ተጋባች። አደይ በተጨነቀችበት አጋጣሚ ዳይመንድ እና ኪንጎ መጨቃጨቅ ጀመሩ። እንግዲህ አደይ ሁላቸውንም ሰብስባ እና ኦልን ለማስተዛዘን እንሄድ ብለው ሁላቸውም ተሰብስበው ሄዱ እና ፍቅር ደግሞ የምታሳፍር ናት እንደዛ እኔ ያለው ስትል ቆይታ አሁን ጊዜ ጣለው ብላ ማስተዛዘን አልፈልግም፣ አልሄድም፣ ክላስ አለብኝ አለች። ሊዲያም እንዳውም የራስሽ ጉዳይ ባተጂ ገደል ግቢ በማለትም ሁላቸውም ተሰብስበው አደይ ከነ ኢላ ቤት ወደ ናኦል ቤት ከነ ሊሊጋ ሄደች። እየሄደች ባለችበት አጋጣሚ ዳይመንድና ኪንጎ ቁጭ ብለው ነበር። ከጎዳናቸው ላይ እንሄድና እናስተዛዝ ነው ናኦልን አለ። እኔ ቆይ፣ አንተ ይሄ ሰውዬ ምኑ ተመችቶ ነው እሱ ጋር የምትቀራረበው አለው ናኦል። ናኦልን አልተም አልወደደውም ኪንጎ። ከዛም የለላ አራዳ ነው ይህ ልጅ ምን አደረገ ሲለው፣ ምንም ደስ አላለኝ አለ። ከዛም አንግዳውስ ሊያስተዛዙ ነው፣ ይኸው ህዝቡ እየመጣ ነው አለው። ምን አደይም? አለች እንዴ? አለ አዎ፣ ሲለውም አደይ እንዴት ነሽ አላት። ደህና ነኝ ብላም አሁን እነደብ እየሄዱ ነው፣ ስለዚህ አናስጠብቃቸው ብለው መሄድ ሊጀምሩ ሲሉ አለድም አላስተዛዝንም ብለህ ነበር፣ አደይ ስትመጣ ሀሳብ ልትቀይር ነው አለው ኪንጎን ዳይመንድ። ኪንጎ ደነገጠ። በፊት ስንሄድ እያልኩ አልነበረ ምን ታካብዳለህ? አለው። ከዛም መንገዳቸውን ቀጠሉ። እዛ ሄደው ሲያስተዛዝኑት ሌዳ ከና ኦልደረት ላይ ሄዳ ተለጠፈች። ይህን ያስተዋሉት ደብና ኢላ በጣም ተናደዱ። እናም ሌዱ በስነ ስርዓት ቁጭ በይ አላት። ለምን ምን አደረኩ አለችው። እሰው ላይ መለጠፍሽን ተይና ሲላትም፣ ደብ ኢላ ደግሞ ቆይ አንቺ በየርሽበት ሰው ላይ መለጠፍ ነው ስራሽ አላት እንደ መቅናት አድርጎ። እናም ምንድን ነው አለ። ይህን ያስተዋለችው ሊሌ ተበሳጨች። ቆይ ለምን ይናደዳል? ተገላገልኩ እንጂ እሷ እሱን ካፈቀረች አለች ሊሌ። ቤዛም እንግዲህ ተከትላቸው ሄዳ ነበረ። ነገር ግን ተመልሳ መጣች። እሱም ባርኮቴ ስለደወለላት ቤዛ ናኦሌ እያለች ማቋማጠል ጀመረች። ግና ኦል በአንድ ጥርሱ ነክሶ ይዟታል። እናም በቃ ልሄድ ተደወለብኝ ባርኮቴ ቤት ነው አለች። ችግር የለውም ቤዛ አመሰግናለሁ አላት። ባትመጭ አልሽ ነበር አለች። ሌሊም አንቺ ምን አገባሽ ብለው እዛ መጣላት ጀመሩ። ከዛም በቃችሁ በማለትም ሲቆጧቸው ኢላና ደብ ተያይዘው ሄዱ። አሁን አደይ ተጫዋች አለ ኪንጎ ከዛም ለነገሩ አደይ ምን አደይ አደይ ትላለህ? አለው። አደይ የኔ ፍቅር ተጫዋች አለ። በድጋም ምንድን ነው የምትቀባቅረው? አለ ዴቭ። ከዛም ምን ምን አረኩ አለው። አንተ አደይን ትወዳታለህ እንዴ? አለ አው በጣም ነው ምወዳት ሲልም፣ ሁለቱ ተጣሉ። ከዛም ታናደደና ጥሎ ወጣ። በቃ አይዞህ በርታ ልከተለው በማለት ዳይመንድም ከቤት ወጥቶ ሄደ። ቋንተ ለምን አትረጋጋም አደይ ስትል አለው ኪንጎም። በዳይመንድ ተናደደና ጥሏቸው ሄደ። ሌለኛው ነገር እንግዲህ አሁን ሁላቸውም አዘኑን አስተዛዝነው ወደ ቤት ሲመለሱ ቁጭ ባሉበትና እንደም ባሉበት ሰዓት ቤዛ ቀድማ ስለመጣች ባርኮት ቤዛን ጠየቃት። ምክንያቱም ፍቅር እኔን ገረድ አርገውኛል፣ ያሰቃዩኛል፣ ቤት ጠባቂ ያደርጉኛል፣ ትምህርቴን አስትተውኛል እያለች ለእናቷም ለባርኮቴም ተናግራ ነበረ። ከዛም አደይ እውነት ኢላ ቤት ነው ወይ የምታድረው ሲላትም አረ፣ በፍጹም ማነው እንደዛ ያለው? አለችው። ከዛ ስራ ሰራም እኔን ጥላ የትን ቦታ ነው የምትሄደው? እያለች ፍቅር ላይ ተጽዕኖ እንዳደረሳችሁባት እያለቀሰ ይነግራኛለች፣ አላት። ምን ሁላችንም ተሰብስበን ናኦልን ልናስተዛዝን ነው የሄድነው። በዛ ላይ ደግሞ ያንተ እህት ቤቷ እንደፈለገች እያሽከረከረችን አይደል? እንዴ፣ ማነው እሷ እንደፍሮ የሚናገራት? እሷና ምን እንደዚህ መጠየቅ በጣም አዝናለሁ አለችው። ከዛም ይቅርታ ቤዝ፣ እኔ የፍቅር ጸባይ ግራ ገባኝ። በቃ ተቀን ወደ ቀን እየባሰባት መጣ አለ። ሌላው ነገር እንግዲህ፣ አሁን ቤዛ ኢላን የእነሱን ቤት ልግዛ ብላ ለራሷ ግዛይ ብላ ለራሷ ለመውሰድ ነበረ። እናም ሊሊን ሳይነግር ጨንቆኛል አላት ኢላ ምን ሆኖ ነው ተጨንቃል? ስትለው እናቴ ቤቱ ቤት አትገዛም አለች። እናቴ ያላመነችበትን ነገር ማድረግ ደግሞ ተገቢ አደለም። በዛ ላይ ደግሞ እናቴ ካላመነችበት አባቴ ላናግረው ብላለች። በእርግጥ ግን ብታናግረውም እሷ ስላላመነችበት እሱ ያምናል ማለት አደለም አላት። እናንተ ለምን እንትም ትላለክ? ለምንድን ነው የምሸጠው ይህን ምገዛው ይህን ያክል ቤት እያለህ? አለችው ለቬዛ ሲል አላት። አንተ ጤነኛ ነህ እንዴ? እኔ ሰውን አላምንም። ልጅቷ ያለችበትን ነገር እናጣራ ብዬህ ነበር አይደለ? እሺ። ስለዚህ እኔ ካክስቴ ወዲህ ማንንም ሰው አላምንም። ልጅቷ አልተቸገረችም። ስለዚህ ማጣራት አለብን። ሳታጣራ ይህን ሁላ ገንዘብ አውጥተ መስጠትህ ተገቢ ነው ብዬ አላስብም አለችው። እሺ፣ በቃ ስትፈልጊ ፍቅረኛ፣ ስትፈልጊ ባሌ፣ ስትፈልጊ የስራ ባልደረባ ስትፈልጊ ሀላት አን እንደዛ ሆኜ ሳይሆን በቃ ያለውን ነገር መናገር አብረን እስከኖርን ድረስ አለችው። ተያይዘው ኤላና ሊሊ እዛ ቤት ሲሄዱ አንቺ አደይ የት ነበር? በማለትም አደይ ላይ መጫህ ጀመረች። ይቅርታ ተኝተሽ ስለነበረ ሳላስፈቅደሽ ሸርኮኝ አለቻት። ፍቅር መሳደብ እየጀመረች የማንም ኮትታም እዚህ መጠራቀሚያ ሆነ? አለች ሊሊና ኢላ ሲገቡ ው ቤት ያለውም ቤት የሌለውም እየተሰበሰበ ቤት የመጫወቻ ሆነ። አለች ፍቅር ከዛ እኛን ባለሆነ አለ ኢላ። ለማንኛውም ቤዛ ባርኮትን ፈልገን ነው የመጣ ነው አንቆይብሽም፣ አለቻት ለምን ፈለጋችሁት? አለች ስለ አንቺስ ልናወራው፣ አለች ኢላን ሊሊ ቤዛ ደነገጠ። ስለ እኔ ምን? አንቺ ምን አባሽ ነው አለች ቤቴ ተይዟል አላልሽም? ስለዚህ እውነትና ውሸቱን ማረጋገጥ ስላለብን ስትላትም ተናደደች። ከዛም ተኝቷል ውስጥ ነው አለ ዴቭ። አሁን በአጋጣሚ ሳይታሰብ የውጩ በር ተንኳኳ። ሊዱ ቀልቃላ ናት፣ እየሮጠች ዳ በሩን ስትከፍተው የአድይ አባት ናቸው። አስቀድሞ ዴቭ አስጠንቅቋት ነበረ በምንም ሁኔታ ቢሆን በር እንዳትከፍቱ አደይን የሚጠይቅ ሰው ከመጣ አላየንም በሉ ብሎ ተናግሮ ነበር። ፍቅር ለምንድን ነው እንደዛ የምንለው? ስትልም ተናግር ያለው ምንም ይሆን አላት። ግን ሊዳ የተንቀለቀለች ሄዳ ከፍታ አንቺ አደይ፣ አንቺ አደይ፣ አረ ይሁንስ ይፈልግሻል አለች። ማን ነው ብሎ ሩጦ ድብ ሲከፍተው የአደይ አባት ናቸው። አደይ የምትባል የለችም ሲላቸውም አሁን ይሽቀዋለች፣ ነገራኛለች። የማታመጣ ከሆነ እገባለሁ አለ። የሰው ቤት ዘሎ መግባት ነውር አይደል? እንደ አባባ አለ። ደፍ ግንም ደፍን ገፍትረው እንዳልቀሸምድ በዚህ በዱላ በማለትም ገፍትረውት ገብተው አደይን እጇን ይዘው እየገተቱ ሳትፈልግ እያነባች ይዘዋት ወደ ሀገራቸው ሄዱ። ቻናሉን ሰብስክራይብ እያረጋችሁ